ይወስድልኝ የተወደዳችሁ የኢትዮ ፎረም ቤተሰቦች እንደምን ቆያችሁ። ለአሁኑ ያሰባሰብናቸውን መረጃዎች ከዚህ እንደሚከተለው ማስደመጥ ጀመርን። ዋና ዋናዎቹን በቅድሚያ ፊልድ ማርሻል ብርሃኑ ጁላ በፓርላማው ንግግር አድርገዋል። ቀይ ባህር ላይ ዝር እንዳትሉ አሉን ሲሉም ተናግሯል። አሁን በአማራና ኦሮሚያ ክልሎች ያለን ተልዕኮ እያበቃ ነው ሲሉም ገልጸዋል። በዝርዝር የምንመለከተው ቀዳሚው ጉዳያችን ይሆናል። ከፋኖ ጋር ሰላም እንፈልጋለን ማለት ነውር አይደለም ሲሉ የህወሓቱ ሊቀመንበር ቀመንበር ደብረ ጽዮን ገብረ ሚካኤል ገለጹ። ኤርትራን ጨምሮ ከጎረቤቶቻችን ጋር ሰላም ለማውረድ መፈለግ እንደ ተንኮል ሊቆጠር አይገባም ሲሉም ተናግሯል። ተደምጡታላችሁም። ተፈናቃዮች የፕሬዝደንቱን ቢሮ ጥሰው ገቡ። አምስተኛ ክረምትን በተፈናቃይ መጠለያ ውስጥ ሊያሳልፉ ጥቂት ቀናት የቀራቸው ተፈናቃዮቹም በእንባ ሲማጸኑ ተንበርክከው መንግስትን ሲለምኑም ታይተዋል። እንመለከተዋለን። የጠቅላይ ሚኒስትሩ ሪዞርት የሰራተኞችን ደሞዝ እንኳን መሸፈን እንደተሳነው ተሰማ። በስድስት ወራት ውስጥ ወደ ሪዞርቱ የሄዱት አርባ አንድ ሰዎች ብቻ ናቸው ተብሏል። ከምንጮቻችን የተገኘው መረጃ ይቀርባል። የአማራና ትግራይ አዋሳኝ አካባቢዎችን በተመለከተም የተባበሩት መንግስታት ያሰራጨው ካርታና የሰጠው ስያሜ መነጋገሪያነቱ ቀጥሏል። በትግራይ የሚንቀሳቀሱ ሲቪል ማህበራትና ፖለቲካ ፓርቲዎች የማስተባበሪያ ጽፈት ቤቱ አከራካሪ ሲል መጥራቱን ተቃውመዋል። ሌላኛው መረጃችን ነው። ጋዜጠኛ ተስፋ ለሞልደ በይግባይ ሰሚ ችሎት ዋስትናው ቢጸናለትም ፖሊስ አሁንም አስሮታል። ጉዳዩ ወደ ሰበር ሰሚ ችሎት አምርቷልም ተብሏል። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችን መረጃዎችን ሰማላችሁ። ሰናይ ቆይታ ይሆንላችሁ። ፊልድ ማርሻል ብርሃኑ ጁላ በፓርላማው ንግግር አድርገዋል። ቀይ ባህር ዝር እንዳትሉን አሉን ሲሉም ተሰምተዋል። አሁን በአማራና ኦሮሚያ ክልሎች ያለን ተልእኮ እየተጠናቀቀ ነው ሲሉም አክለዋል። ጠቅላይ ኤታማዦር ሹም ከሰሞኑ ድሃ ሆነን አንቀጥልም፣ ለወደብ መስዋዕትነት ተዘጋጅተናል ሲሉ ባለቀይ ቦነት የተባሉ ወታደሮችን ሲያስመርቁ ተናግረው ነበር። ዛሬም በፓርላማው ቀርቦ ያደረጉት ንግግር ባመዛኙ ከዚህ የቀይ ባህር ጉዳይ ጋር የተገናኘ ሲሆን የፓርላማ አባላት ካነሷቸው ጥያቄዎች ውስጥ ደግሞ ኤርትራ ልትረብሸን እየተንቀሳቀሰች ነው የሚለው ይገኛል ይገኝበታል። ኤርትራ በቀጠናው ለመረበሽ እየተንቀሳቀሰች ነው። ፊልድ ማርሻል ብርሃኑ ጁላ ንግግራቸውን የጀመሩት ደግሞ የአፍሪካ ቀንድ ቀጠናን በማራከስ ነው። ይህ ቀጠና እየተረበሸ መጥፎ ቀጠና ነው ሲሉ በመናገር በየብስም በባህርም ቀጠናው የተረበሸ ነው። ጥሩ ቀጠና አይደለም። ከጠቅላላ የዓለም ማፕ አንጻር ስናየው ጥሩ ቀጠና አይደለም። የባህር ደህንነት ስጋቱም ከየብስ ስጋቱ ጋር ከየብስ ችግር ጋር ይያዛል። ጠቅላይ ተማጆር ሹሞ አስከትለው ያነሱት ስለ ቀይ ባህር ሲሆን እንዳንጠጋ የሚፈልጉ ሀገራት ብዙ ናቸው። ማህበር ፈጥረው ይመጡብናል። ዝር እንዳትሉ የሚሉ ጠላቶቻችን በዙሪያችን አሉ ሲሉም ተሰምቷል። እኛ ወደ ባህሩ እንዳንጠጋ የሚፈልጉ ኃይሎች አሉ። አንዳንዴ አሊያንስ ይፈጥራሉ። ኢትዮጵያ ወደ ባህር ባል በር ወደ ባህር አጠገብ ዝር እንዳትል እናድርጋት ብለው አቅደው ግንባር ፈጥረው የሚሰሩ ደግሞ አሉ። እኛ ወደ ባህር ዳር ብንጠጋ ምን እንደምንጎዳቸው ጀስቲፊኬሽን ብዙ አይሰማም። ጠንካራ ትሆናለች ነው። ይህ በዙሪያችን ያሉ ከቅርብም ከሩቅም የሚሰባሰቡ ጠላቶቻችን ወደ ባህር በር እንዳንጠጋ ከበው ይዘውናል። የፓርላማ ንግግራቸው ከጥቂት ወራት በፊት ፊልድ ማርሻሉ ካቀረቡት ማብራሪያ ጋር የሚቃረንም ሆኗል። እኛን የከበበን ወዳጅ እንጂ ጠላት አይደለም፣ ወዘተ በሚል ተናግረው ነበርና ውስጡ ችግር ሲፈጠር ብዙም ያሰፈስፋል። ውስጥ ያለውም ችግር ግን አሁን ለሌሎች አሰብሳፊዎች እድል የሚሰጥ አይደለም። እድል የሚሰጥ አይደለም። እኛ በጣም ጥሩ ነው ያለ ነው ውስጥም እያስተካከል ነው ያለ ነው። የከበበን የለም፣ ሊከብ የሚችል አቅም ያለው የለም። ከኤርትራ ጋር ኤርትራ እኛን እንድትከብ የሚያደርግ ፖለቲካዊ ምክንያት፣ ኢኮኖሚያዊ ምክንያት የለም እና ማን የከበበን? የከበበንማ ወዳጅ ነው። እንዲህ ከወራት በፊት የተናገሩት ፊልድ ማርሻሉ አሁን ጠላቶቻችን ኢትዮጵያ በዙሪያው ባለው የባህር በር መዳረሻ ዝር እንዳትል ጥረት እያደረጉ ነው ይላሉ። ሌላኛው ጠቅላይ ኤታማዦር ሹሙ ዛሬ ያነሱት ጉዳይ የሰራዊቱ በየክልሎች በርስ በርስ ጦርነቱ ተሳትፎን የተመለከተውን ጉዳይ ነው። በኦሮሚያ ክልል ወደ ስድስት ዓመት በአማራ ክልል ደግሞ ወደ ሁለት ዓመት ለሚሆን ጊዜም የመከላከያ ሰራዊቱ አብዛኞቹ እዞች ስምሬት ወስደው ከገዛ ዜጎቻቸው ጋር እንዲዋጉ ተደርገዋል። ፊልድ ማርሻሉ በዛሬው ንግግራቸውም በክልሎች ውስጥ የሚኖረውን ቆይታ በቅርቡ የሚጠናቀቅ ነው ብለዋል። ክልሎቹ ራሳቸውን በጸጥታ እንዲችሉ እያደረግናቸው ነው የሚለውን አንስተው ጠላት ሲሉ የገለጿቸውን የአማራና ኦሮሚያ ክልል ወጣቶችንም አዳክመናል በማለት ተናግሯል። በቅርብ ቀን ክልሎች የራሳቸው ጸጥታ ራሳቸው እንዲመሩት ወደ ማድረግ እየተሸጋገር ነው። ጠላት አዳክመናል። ክልሎች እየተጠናከሩ ነው። በቅርቡ የደቡብ እዝ መከተል አዛዥ እስከ ሰኔ ሰላሳ በሁለቱ ክልሎች ያለው ሰራዊት ወደ ካምፑ ይገባል፣ ለሌላ ግዳጅ ይዘጋጃል ሲሉ ተናግረው እንደነበር የሚታወስ ነው። ከሶስት ሳምንትም ብዛም ያልበለጠ ጊዜ በቀረው በዚህ ቀነ ገደብ ውስጥም በሁለቱ ክልሎች ሰራዊቱ አሁን በተለያዩ አካባቢዎች ውጊያ ማድረጉን ግን አላቆምም። ከፋኖ ጋር ሰላም እንፈልጋለን ማለት ነውር አይደለም ሲሉ የህወሓቱ ሊቀመንበር ደብረ ጽዮን ገብረ ሚካኤል ገለጹ። ኤርትራን ጨምሮ ከጎረቤቶቻችን ጋር ሰላም ለማውረድ መፈለግ እንደ ተንኮል ሊቆጠር አይገባም ሲሉም ተናግሯል። የህወሓቱ ሊቀመንበር ደብረ ጽዮን ገብረ ሚካኤል ከወይን ጋዜጣ ጋር በነበራቸው ቆይታም የድርጅታቸው ዋነኛ ፍላጎት የፕሪቶሪያው ስምምነት እንዲቀጥል ተፈጻሚ እንዲሆንና ዘላቂ ሰላምም እንዲረጋገጥ ስለመሆኑ አብራርተዋል። በሁለት ዓመቱ ጦርነት የተሳተፉ የተለያዩ ሀገራት ናቸው ቸው ነገር ግን ከኛ ጋር በቀጥታ የሚያገናኛቸው ነገር አልነበረም። ለምን ቢባል ከፌደራል መንግስቱ ጋር ሆኖ ነው የመጡት ሲሉም አንስቷል። በአማራ ክልል ያሉ ኃይሎችም ቢሆን ከኢትዮጵያ መንግስት ጋር ሆኖ ነው የመጡት የሚለውንም አክለዋል። ከፋኖ ጋር ሰላም እንፍጠር ካል ከኤርትራ ጋርም ሰላም መፈለጋችን እንደ ነውር ሊቆጠር አይገባም ያሉት ሊቀመንበሩም አሁን የህዝባችን ፍላጎት በዛ ጦርነት ከደረሰው ጉዳት ማገገም ነው ሲሉ አንስተው ከዚህ ጋር የተያዘ ሌላ ተንኮል ካልታሰበ በቀር ከአጎራባች አካባቢዎችና ሀገራት ጋር ሰላምን እንፍጠር ማለታችን ስጋት ሊሆንም ነውርም ሊሆን አይገባም ሲሉ ተሰምተዋል። አሁን ኤርትራና ኢትዮጵያ የየራሳቸው መንግስት ያላቸው እንደመሆናቸው በመካከላቸው ያለው ጉዳይ ላይ በህወሓት የሚወሰን አይደለም ብለዋል። እኛ ከመጀመሪያውም ሰላም የምንፈልገው ከየትኛውም አካል ጋር ነው ብለናል። ይህን እያልን ያለነው አሁንም ዜጎቻችን ወደ ቀያቸው ሳይመለሱ ክብራቸውም ተነክቶ ጭምር ነው። ነገር ግን በዚህ ሁነት ውስጥም ሁነን ጦርነት ፈጽሞ አያስፈልግም ነው ፍላጎታችን ይላሉ። ህወሀት በምርጫ ቦርድ ተሰርዟል በሚል በቅርቡ መገለጹን ተከትሎ ከፕሪቶሪያው ስምምነት ተለይቶ የሚታይ አይደለም ሲሉ አስረድተዋል። ለጋዜጣው ድርጅታችን የተሰረዘው ባለፈው ግንቦት አምስት አይደለም በጥር 2013 ዓ ም እንጂ ህጋዊነቱን የተነጠቀው በዛ በጦርነቱ ወቅት ነው ሲሉም አስታውሰዋል። እና ምርጫ ቦርድ በሰጠን ፈቃድ የተፈረመ ስምምነት የሚሆን የተቋቋመ ጊዜያዊ አስተዳደር እንደሌለ መታወቅ ይገባዋል ብለዋል። ትልቅ ችግር የሚፈጠረው ግን በምርጫ ቦርድ ስለተሰረዛቸው በፕሪቶሪያው ስምምነትም አናውቃችሁም ካሉ ነው ሲሉም የገለጹት፣ ያ ችግር ደግሞ ከኛ ጋር ብቻ ሳይሆን ከትግራይ ህዝብ ጋር ጭምር ይሆናል ብለዋል። አሁን ባለው ነባራዊ ሁኔታ ግን ስምምነቱ እንዲፈጸም ዘላቂ ሰላምም እንዲመጣም ከጊዜያዊ አስተዳደሩ ጋር በትብብር እየሰራ ነው። ከፌዴራሉ መንግሥት ጋርም በንግግር የሚፈቱ ጉዳዮችን በዛው መንገድ መስራት እንሻለን ሲሉ አስቀምጧል። የጠቅላይ ሚኒስትሩ ሪዞርት የሰራተኞችን ደሞዝ መሸፈን ተሳ ነው። በስድስት ወራት ውስጥ ወደ ሪዞርቱ የሄዱት 41 ሰዎች ብቻ ናቸው ተብሏል። የብልጽግናው ፕሬዚደንት የሚቆጣጠሯቸው የፕሮፓጋንዳ ልሳናት አብዝተው ከተናገሩላቸው የመዝናኛ ሪዞርቶች መካከል ሀላላኬላ አንዱ ነው። በጠቅላይ ሚኒስትሩ ሀሳብ አመንጭነትና አነሳሽነት ከተገነቡት ሀላላኬላ ሪዞርት ግንባር ቀደም ተጠቃሽ ነው። አዲስ አበባ፣ ሌሎች ከተማዎች ከጨነቃችሁ ከደበራችሁ ሁኔታ ካልተመቻችሁ ኢትዮጵያ ውስጥ ሰላማዊ አየር፣ ሰላማዊ ሕዝብ ያለበት ቦታ ዳውሮ ይባላል። ኑና እረፉ፣ ኑና አስቡ፣ ኑና ጻፉ። አላላኬ ላን ለማየት ቀጠሮ እንዳትይዙ ከነገ ጀምራችሁ ኑ በማለት ልጋብዛቸው እፈልጋለሁ። በዚህ መልኩ ጠቅላይ ሚኒስትሩ ማስታወቂያ ሰርተው መታቸው ሁረፉበት ያሉለት ሪዞርት በጎብኚዎች ድርቅ የተመታም የሰራተኞቹን ደሞዝ እንኳን መሸፈን የማይችል መሆኑ ታውቋል። የሪዞርቱ ሰራተኞች ለጣቢያችን ሲናገሩም ባለፉት ስድስት ወራት ውስጥ ሀላላ ኬላ ላይ ሄደው አልጋ ይዘው ያደሩ ሰዎች ቁጥር በአጠቃላይ 41 ብቻ ሲሆኑም 35ቱ የሀገር ውስጥ፣ ስድስቱ ደግሞ ከውጭ ሀገር የመጡ ናቸው ብለዋል። ዜጎች ወደ ሀላላ ኬላ ላይ የማይጓዙት ሀገሪቱ ሰላም ስለሌላት አሊያም ለትራ ትራንስፖርት የማይመች በመሆኑ ብቻ ሳይሆን ሪዞርቱ ከጠቅላይ ሚኒስትሩ ስም ጋር የተያያዘ በመሆኑ ተጠላ ሲሉም ያክላሉ። ሀላላ ኬላ ሪዞርት በርካታ የመንገድ ግንባታ ፕሮጀክቶች እንዲታጠፉ ተደርጎም በፌደራል መንገዶች ባለስልጣን በጀትና ባለሙያዎች የተሰራ መሆኑን የሚገልጹት ምንጮች ለዚህም ስምንት ቢሊዮን ብር ገደማ ወጭ መደረጉን ይገልጻሉ። ይህ በስምንት ቢሊዮን ብር የተገነባ ሪዞርት ባለፉት 180 ቀናት በጠቅላላ የጎበኙት ሰዎች 41 ሲሆኑም ይህም የሰራተኞችን ደሞዝ እንኳን ለመሸፈን የማይሆን ሆኗል። ብልጽግና ባለስልጣናት ግን ከሁለት ዓመት በፊት ሚሊዮኖችን እየገደሉ በርካታ የመሰረተ ልማት የመንገድ ፕሮጀክቶችን ማጥፈው ሲያስመርቁ በሀገሪቱ ውስጥ ታምር እንደተፈጠረ አድርገው ሲናገሩለት ነበር። አላላኬላ እጅግ ውብ ስፍራ የሚለውን መመዘኛ ያሟላል። ብዙ ቱሪስቶችን ከዓለም ሊያመጣ የሚችል ኢትዮጵያውያን ደግሞ የራሳቸውን ታሪክ ስለሆነ ሁላችን መጥተን እንዝናናበት። አስደናቂ ስራ ነው፣ በአጭር ጊዜ ውስጥ የተሰራው ብዙ ሰው እንደዚህ አይነት ፕሮጀክቶች ሲመረቁ አሁን አገር ውስጥ ያለው ችግሮችንም በመጥቀስ ሪዞርት የሚያደርጋል በየቦታው ሪዞርት የሚሰራው የሚል ስሜት እንዳላቃሉ። ነገር ግን እንደዚህ አይነት ሪዞርቶች መሰራታቸው ለዚህ መቶ ለሚዝናናው ሰው ብቻ ሳይሆን ለአካባቢው ኢኮኖሚ መነቃነቅ ይፈጥራሉ። ለቤተ መንግስት መገንቢያ 10 ቢሊዮን ዶላር በላይ የመደቡት ጠቅላይ ሚኒስትሩ ለሪዞርት ግንባታዎቻቸው ደግሞ 3 ትሪሊዮን ብር በላይ እንዳወጡ ይገመታል። ይህንን ያክል ገንዘብ የሚያፈሱበት ኢንቨስትመንት ደግሞ ለዜጎች እምብዛም የስራ እድል መፍጠር አልቻለም። የወጣበትን ውጭ ለመሸፈን የማያስችል አክሳሪ ሆኖም ቀጥሏል። ተፈናቃዮች የፕሬዚደንቱን ቢሮ ጥሰው ገቡ። አምስተኛ ክረምትን በተፈናቃይ መጠለያ ውስጥ ሊያሳልፉ ጥቂት ቀናት የቀራቸው ተፈናቃዮች በንባ ሲማጸኑ፣ ተንበርክከው መንግስትንም ሲለምኑ ታይቷል። እነዚህ እናቶች ጦርነት አፈናቅሏቸው ሀገርና መንግስት ረስቷቸው በላስቲክ መኖር ከጀመሩ አምስተኛ ክረምታቸውን ሊጀምሩ ነው። ተንበርክከው የሚማጸኑት እያለቀሱ የሚለምኑት መንግስት ወደ ቀያቸው እንዲመልሳቸውም ነው። እነርሱ ከቦታቸው ሳይነሱ ከተፈናቀሉበትም ሳይመለሱ ትግራይ ሁለት ጊዜ ፕሬዝደንት ተቀይሮባታል። የሀገሪቱ ጠቅላይ ሚኒስትር ሌላ ጦርነት በሌሎች የኢትዮጵያ ክልሎች እያካሄዱም ናቸው። እነዚህ እናቶች ያፈሩትን ሀብት ተነጥቀው የኖሩበትንም ቀዬ በጉልበታተው የተባረሩ ናቸው። ታዳጊዎችም ትምህርት እየተማሩ አይደለም። የምግብ አቅርቦትና የጤና እንክብካቤ የተጓደለ ስለመሆኑም ይናገራሉ። እነዚህ የተፈናቃዮች ዘንድሮን በላስቲክ ውስጥ ክረምትን አናሳልፍም ብለው የፕሬዚደንቱን ቢሮ ጥሰውም ገብተዋል። ኑራችን በጣም የከፋ ቦታን ያለ ነው። ኬንዳው ተቃደዋል። አሁን የምናርፍበትና የምንተኛበትም የለንም እና አሁንም በሁሉ መሰረት ወደ ቤታችን መልሱን እያልን ያለ ነው ማለት ነው። ምንበላበት የለንም። ምክንያቱም ቀደም ብሎ በስንዴ የምንሰጠው የነበር ነው እንኳን ማለት ነው። አሁን ምሸላ ዘጠኝ ኪሎ ምሸላ ነው የምንሰጠን ያለው። እሱ ወሩም አልፈበት ነው የምንሰጠን ያሉና ወደ ቤታችን መልሱን ብለን ነው ምንጮ ያለ ነው እዚህ ለአምስተኛው ክረምት እዚህ አንቀርም ያለን ያለ ነው። ተፈናቃዮቹ የፕሬዝደንቱን ጽሕፈት ቤት የውጭ በር አልፈው ወደ ውስጥ ከዘለቁ በኋላም ወደ ጄኔራል ታደሰ ወረደ ቢሮ እያመሩ እያለም በጸጥታ ኃይሎች እንዲቆሙ ተደርገዋልም ተብሏል። ፕሬዝደንቱም የተፈናቃይ ተወካዮችን ማነጋገራቸው የተሰማ ሲሆን ምን እንደተነጋገሩ ግን እስካሁን ማወቅ አልተቻለም። ይህን ትኩረት ሰጥቶ ፌዴራል መንግስት ህዝቡን ወደ ነበረበት እንዳይመልስ በቃ ያሰጠው ነገር እሰሰነነ ተፈናቃዮችን መመለስም ሆነ ለደህንነታቸው ስጋት የሆነውን ከመከላከያ ውጭ የሆነ ታጣቂ ኃይልን ማስወጣት ግዴታ በኡህድድ ብልጽግና መራሹ መንግስት ላይ እየተጣለ ቢሆንም ባለስልጣናቱ ግን በዚህ ጉዳይ ላይ ሲናገሩ አይስማም። የአማራና ትግራይ አዋሳኝ አካባቢዎችን በተመለከተ የተባበሩት መንግስታት ያሰራጨው ካርታና የሰጠው ስያሜ መነጋገሪያ ሆኖ ቀጥሏል። በትግራይ የሚንቀሳቀሱ ሲቪል ማህበራትና ፖለቲካ ፓርቲዎች የማስተባበሪያ ጽህፈት ቤቱ አከራካሪ ሲል መጥራቱን ተቃውሟል የተባበሩት መንግስታት ድርጅት የሰብአዊ እርዳታ ማስተባበሪያ ጽህፈት ቤት አዲስ ባወጣው ዓመታዊ ሪፖርቱም የምዕራብ ትግራይ አካባቢዎችን አከራካሪ ሲል ጠርቷቸዋል በጽህፈት ቤቱ ላይ ተቃውሟቸውን ካሰሙት መካከልም የትግራይ ዓለም አቀፍ ምሁራንና ሙያተኞች ማህበር በክልሉ የሚንቀሳቀሰው ሳልሳይ ወያነ ትግራይ ፓርቲና ጽላል ትግራይ የተሰኘ ሲቪክ ማህበር ይገኙበታል። ዓለም አቀፉ የትግራይ ምሁራና ባለሙያዎች ማህበርን ጨምሮም በክልሉ ዙሪያ የሚሰሩ 18 ሲቪክ እና የምርምር ተቋማት በጋራ ትናንት ባወጡት መግለጫ ጽህፈት ቤቱ በዓመታዊ ሪፖርቱ ላይ የምዕራብ ትግራይ አካባቢዎችን በካርታ አስደግፎም አከራካሪ በሚል የተጠቀመበትን አገላለጽ እናወግዛለን ብሏል። የማስተባበሪያ ቢሮው በቅርቡ ባወጣው የዓመታዊ ሪፖርቱም ሆነም ቀደም ሲል ባወጣቸው መግለጫዎች በካርታ በማስደገፍ የምዕራብ ትግራይ አካባቢዎችን በአማራ ክልል እንደሆኑ አድርጎ አቅርቧል ያለው የተቋማቱ የጋራ መግለጫ በተጨማሪም ማከራካሪ ቦታዎች የሚል አገላልጽ እየተጠቀመ ነው ሲል ተችቷል። አክሎም ይህ የቢሮ ተግባር በአካባቢው በሚገኙ የክልሉ ተወላጆች ላይ የተፈጸመው አጠቃላይ ግፍን እንደመደገፍና እውቅና እንደመስጠት በመሆኑ እንቃወማለን ሲል ገልጿል። ተቋማቱ በጋራ መግለጫቸው ማስተባበሪያ ቢሮ መሰል ዝግጅቶችን እንዲያስተካከል የትግራይ ዓለም አቀፍ ምሁራንና ባለሙያተኞች ማህበርን ጨምሮም በርካታ ተቋማት ማሳሰቢያ ቢሰጡበትም ከተግባሩ ሊቆጠብ አልቻለም ብለዋል። የማስተባበሪያ ጽህፈት ቤቱ ድርጊት በሀገሪቱ የውስጥ ጉዳይ እንደ መግባት ይቆጠራል ያለው የተቋማቱ መግለጫም በጉልበት የሚፈጸሙ የግዛት ማስፋፋት ተግባራትን የሚያበረታታ ነው ሲልም ኮንኗል። በተመሳሳይ ሳልሳይ ወያነ ፓርቲ በካርታ አስደግፎ ምዕራብ ትግራይን አከራካሪ በሚል ማቅረቡን በጽኑ እንደሚያወግዘው ጠቅሶ ቢሮ የተጠቀመውን ካርታ ህገወጥና ና አሳሳች ሲል መግለጹን መዘገባችን የሚታወስ ነው። ጋዜጠኛ ተስፋ ለሞልደየስ በይግባኝ ሰሚ ችሎት ዋስትናው ቢጸናለትም ፖሊስ ዛሬም አስሮታል። ጉዳዩ ወደ ሰበር ሰሚ ችሎት አምርቷልም ተብሏል። ከ200 በላይ ጋዜጠኞችን በማሰር የሀገሪቱን ክብረ ወሰን የሰበረው የብልጽግናው አገዛዝ ጋዜጠኞችን እያሳደደና እያሰረ በቀጠለበት ወቅት ተስፋ ለሞልደየስን በድጋሚ ወህኒ ቤት አስገብቶ በዋስ ከተለቀቀም በኋላ በእስሩ ገፍቶበታል። የኦህዴድ ብልጽግና ጋዜጠኛውን ያሰረው ባሳለፍነው እሁድ ሲሆን ፍርድ ቤት የቀረበው ደግሞ ማክሰኞ እንደነበር ታወሳል። ፍርድ ቤቱም በ15 ሺህ ብር ዋስትና እንዲፈታ የወሰነ ቢሆንም ፖሊስ ግን አስሮ አሳድሮ ይግባይ ጠይቋል። የአዲስ አበባ ይግባኝ ሰሚ ፍርድ ቤትም በስር ፍርድ ቤት የተወሰነለትን የዋስትና መብት አጽንቷል። ይሁንና መርማሪ ፖሊስ ለሰበር ሰሚ ችሎት ይግባይ በመጠየቁም ተስፋለም ወልደየስ አልተፈታም ያለው ኢትዮጵያ ኢንሳይደር፣ ችሎቱ ለቂርቆስ ፖሊስ መምሪያ በጻፈው ትእዛዝ፣ ይግባኝ የቀረበበት የስር ፍርድ ቤት ውሳኔ የሚነቅፍበት ምክንያት ስላላገኘም የይግባኝ አቤቱታውን በማለትም ገልጿል። ፍርድ ቤቱ በትእዛዙ ላይ ተስፋ ለሞልደየስ በስር ፍርድ ቤት ዋስትና መሰረት ግዴታቸውን ሲወጡ ከእስር እንዲፈቱ ሲልም ጽፏል። ይሁን እና የቂርቆስ ፖሊስ መምሪያ ዋና ኢንስፔክተር ተስፋ ለምን እንዲፈታ ትእዛዝ የተሰጠበትን ደብዳቤም እናንተ ጋር አቆዩትና እኛ ለሰበር ይግባኝ እንላለን የሚል ምላሽ መስጠታቸውን ጋዜጠኛው በዋና አዘጋጅነት የሚሰራበት ሚዲያ ገልጿል። ባሳለፍነው እሁድ በአዲስ አበባ ከሚገኘው ጊዮን ሆቴል ቅጥር ግቢ ውስጥ ሲቪል በለበሱ የጸጥታ ኃይሎች በቁጥጥር ዋለው ተስፋ አለም ሌሊቱን እስጢፋኖስ አካባቢ በሚገኝ የፖሊስ መምሪያ ህንጻ ውስጥ ወንበር ላይ እንዲያድር ተደርጓል። ተስፋ አለም የመጀመሪያ ሌሊቱን ካሳለፈበት እስጢፋኖስ አካባቢ ከሚገኝ የፖሊስ መምሪያ በማግስቱ ሰኞ ቄራ አካባቢ ወደሚገኝ የፖሊስ መምሪያ የተወሰደ ሲሆን ከዛን እለት ጀምሮ በዚህ ወህኒ ቤትም ይገኛል። ብልጽግናዎች ተስፋ አለምን ፍርድ ቤት ያቀረቡት ሀሰተኛ መረጃን በማሰራጨት ጠርጥረነዋል ብለው ቢሆንም የመጀመሪያ ደረጃ የሆነ ይግባኝ ሰሚ ችሎቱ ግን ከስር እንዲፈታ ወስኗል። የተወደዳችሁ ኢትዮ ፎረም ቤተሰቦች ለአሁኑ ያሰባሰብናቸው መረጃዎች ይህንን ይመስሉ ነበር። ምን አበቃን። ቸር ያሰማል።